በጣና ደሴት የሚኖሩ ሰዎች ለእመቤታችንና ለተወደደው ልጇ አቀባበል እንዳደረጉላቸው። ልመኗ፣ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በስደቷ ጊዜ አርፋበት ከነበረው ዋሊ በረሃ ተነስታ ከተወደደው ልጇና ከዮሴፍ ከሰሎሜም ጋር ሲሄዱ ከጣና ባህር ዳርቻ ደረሱ። በደሴቲቱም የሚኖሩ ሰዎች በደስታ ከተቀበሏቸው በኋላ እኒህስ ከነገሥታት ወገን ይመስላሉ ተባባሉ። ወደ እነሱም ቀረቡና እናንተ የተወደዳችሁ እንግዶች አገራችሁ ወዴት ነው? ከዚህስ ለምን መጥታችኋል? ብለው ጠየቋቸው። ዮሴፍን በረቂቅና በሚያስደንቅ ጥበቡ ሰማይንና ምድርን የፈጠረ የእግዚአብሔር ልዩ ሥራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚያም በኋላ እና የተቀበሏቸው ሰዎች እኒህን ደሴቶች ወደሚያስተዳድር እናደርሳችሁ ዘንድ ኑ ከጀልባው ላይ ተሳፈሩ አሏቸው። ነገዱና ትውልዱ ከገሊላ አውራጃ ከይሁዳ ነገሥታት ወገን ስለሆነ የኢየሩሳሌምን ሰዎች እጅግ አድርጎ ይወዳቸዋልና አሏቸው። ከዚህም በኋላ በጀልባው ላይ ተሳፍረው ሲሄዱ ቆይተው ከሰዎቹ ጋር ከጣና ባህር ደሴት ደረሱ። እዚያም እንደደረሱ እናያደጋግ ሰዎች የእንግዶቹን መምጣት ለደሴቲቱ አስተዳዳሪ ነገሩት። ያም የደሴቲቱ አስተዳዳሪ ይህንም በሰማ ጊዜ ፈጥኖ ወደ እነሱ መጣና በሰላምና በፍቅር እንዲሁም በደስታ ተቀበላቸው። በደሴቲቱም ውስጥ ለብቻቸው ማረፊያ ሰጣቸው። ከዚያም ጌቶቼ ከወዴት መጥታችኋል ብሎ ጠየቃቸው። ዮሴፍም የመጣ ነው ከገሊላው ራጃ ከኢየሩሳሌም ነው ሲል መለሰለት። የጣናው ደሴት አስተዳዳሪም የገሊላን ንጹሖች ሕፃናትን ደም ካፈሰሰ ከንጉሡ ከሄሮደስ ፊት ሸሽታችሁ የመጣችሁ ናችሁን አላቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በመኮንኗ አንደበት የካዲውን የካህዲውን ሄሮደስን ስም ሲጠራ በሰማች ጊዜ በጣም ደነገጠች ተንቀጠቀጠች ይልቁንም መናገር ተሳናት ልጇን ሊገድለው የሚፈልገው የሄሮደስ ጭፍራ መስሏት ነበርና ያም መኮንን በድንገት መደንገጧን ተመልክቶ ከወንበሩ ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ አገርሽን ስለጠየቅኩሽ አትደንግጪ፣ አላት። የነቢዩ የዳዊትን ጸሎት የተቀበለ ፈጣሬ ልጄን ከበሽታው ያድነው ዘንድ እየጸለዩ ሳለሁ ከሄሮደስ ሸሽተሽ ተሰደሽ የመምጣትሽን ዜና እነሆ በዛሬቱ ሌሊት የእግዚአብሔር መልአክ ነግሮኛልና፣ አላት። የዳዊት መዝሙር ስጸልይ የሃያላን አምላክ ርዳን ኃይልህን ማንሳና ድነን ከሚለው መዝሙር በደረስኩ ጊዜ የወርቅ ዘንግ ይዞ በትከሻው እንደ ርግብ ጻዕዳን ኢዳን ክንፎች ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥክ እስራኤላዊ ሰው ሆይ ሰላም ላንተ ይሁን። እነሆ ዛሬ የእግዚአብሔር ኃይሉና ጥበቡ የሚሆን አምላካችን የአንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሱ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷልና አለኝ። ነጻይቱ ሀገር ኢትዮጵያን በእናቱ እግር መመላለስ ትባርካለች እሷም ከሄሮደስ ፊት የሸሸችው ኃላፊ በሆነች መንግሥቱ እየቀና ሁልጊዜ በየዕለቱ ከጧት እስከ ማታ ከነ ልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህንን ነገር በነገረኝ ጊዜ ደንግጬ ከባሕር ውስጥ ወደቅኩ። እሱ ግን ከባሕር ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የመሆን የእግዚአብሔር መልአክ ገብርኤል ነኝና ትፍራለኝ። እኔ ከአምላካችን ወዳአንቴ ተላኩ ስለዚህ ሕፃን ስለ ሆነ የእግዚአብሔር ፍቃድ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅም ከክፉ በሽታ የሚድም መሆኑን ለማስረዳት ነው አለኝ። ያን ጊዜ ይህንን ሲነግረኝ የብርሃን መላእክት መጥተው የጣናን ባሕር በእሳት ሰይፍ ስለከበቧት በባሕር ውስጥ የሚኖሩ አጋንንት ሸሹ። መባርቅትም ሊያጠፏቸው ተከታተሏቸው፣ በዚያችውም በሸሹባት ባሕር ውስጥ አሰጠሟቸውና ወደ ሲዮል ወረዱ። በዚያን ጊዜ ይህ የታመመው ልጄ ከደዌው ተፈወሰ። አሁንም እንሆ የቅዱሳን አባቶቼ የአብርሃምና የይስሐቅ የያዕቆብም አምላክ ልጁን ወደዚያ ዓለም ልኮ የሰው ልጅ ነፃነቱን እንዲያገኝ አደረገ። ልጄንም ይቅር አለዋላት። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን። ምንጭ ታምረ ማርያም አርባ አንደኛ ታምር።